አቶ ተስፋዬ ድንገት ተሰወረ። የባቢ አባት ሳያስቡ ድንገት ጠፋው። እንግዲህ ጽናት ቤት ፍለጋ ላይ ነበረች። ራሄል የነን የነ ጽናትን ቤት አከራይታባት። ያከራየችውም እንግዲህ የብሌን እናት ነበር። ዛ እንድትገባ ያደረገቻት ማን ነው? በገንዘብ ገዝታት። ብሌንም እንግዲህ እናተጋጣልታ ለብቻዋ ነበር የነበረችው ምክንያቱም እነ ጽናት ላይ እንዴት እንደስትሰር ያለሽ ብላት ታጣልታ ዘዊ ታልቀመጠ ብላ ብሌን ለራሷ ብቻዋን ነበረች። ባቢ ደግሞ እንግዲህ ከስራ በቢና ጽናት ከስራ ወጥተዋል ማለት ነው። ጽናትን ካልተው ከዚህ ስራ ትሰራ መስሩም ተብሎ ተባረው ነበር። ይህ ሁሉ እንግዲህ ሴራ የራሄል ነበረ። ስራ የሚያስለቀቃቸው በእሷ ሴራ ነው። ቤትም እንግዲህ ተከራዩትን በኪራይ ላይ ኪራይ እንደዚህ ያደረገችባቸው ራሄል ናት ማለት ነው። ምክንያቱም ጽናት ግራ ገብቷት እንድትወርቅና ጽናትና ናሆሜ ወይም ባቤ እንድለያዩ ነው እሷ አቅዷ ማለት ነው። አሰላሙ አሌይኩም ወረመቱላ ወበረካቱ። ወደ እኔ ተከበራችሁ ሰዎቼ፣ እንዴት ናችሁ? ከእኔ ግብሩ ሰላም አልሐምዱላ ረቢል አለሚን በየለችሁበት አምላክ ይጠብቃችሁ እያልኩኝ ጽናት ህይወት ህይወት መንገድ እንግዲህ እንደቀጠለ ነው። ባለፈው እንግዲህ ራሄል ያው ተስራ አባራቸው ነበር። ተስራ አባራቸው ላ እንግዲህ አቶ ተስፋዬን ራሄል እንግዲህ በእሷ ሴራነት ጽናትና ባቢ ከስራ ተላይ ተባረው ነበር። ከዛም ደግሞ አልፋ በጎን እንግዲህ የብሌን እናት በደካማ ጎኗ ገብታ ጥሩ እየተከራይሻለሁ ብላ እንግዲህ ይህን ጽናትን ቤት መጀመሪያ ሄደን ጽናትን አከራየ አከራይ እንግዲህ በገንዘብ ገዝታ ከዚያ በኋላ እንግዲህ የተከራየ ችላል ደግሞ የብሌን እናት ነበረቸው። የብሌን እናት ቤቱ በጣም እንግዲህ ዝቅተኛ ኑሮ ነበር የምትኖረው። ጽናት ቤት ሄዳ ገባች ማለት ነው። ግን እነሷ እንደዛ ስታረግ ብሌንና ጽናት ጓደኝነታቸው ውስጥ ተጠንክ ነው። እና ብሌን ደግሞ ጓደኛ እንደዚህ አድርገሽ በእነሱ ላይ እንዴት ነው እዛ አልሄድም ብላ ረብቻ ነበር ተጣልታ ከእናቷ ጋር ተቀመጠችው ማለት ነው ብሌን እንግዲህ የጽናትና የብሌን ጓደኝነት በጣም ደስ የሚል ነው። እስከ ጥግ ነው። አባቷእና እናቷ ራሱ በሚዋሉት መሰረት ማለት ነው እንግዲህ እንትና ጽናት ቤት ፍለጋ ይዛ ነበር፣ ቤት የፈለገች ነበር ከናሆሜን ጋር ከጽናት እንደሆነ ቤት ደግሞ በሆነ ሰዓት በጣም ኑሮ ስለተወደደ ጨምሯል ማለት ነው። ፈዘለ ስራ የላትም አባቷም ያው ለሽተኛ ነው እና የሚያግዝት የለም እሷ አረራሷ ደግሞ የምሰራውን ስራ ተስፍየ ያባረራት ማለት ነው። እንግዲህ ቤት የፈለጉ ነበርና ቤት የሞዲ ሆኖባቸው ሊስማማቸው አልቻለም፣ ማለት ነው። ራሄል እንግዲህ የብሌን እናት ጋር ተገናኝተው የብሌን እናት እና ራሄል እንግዲህ የብሌን እናት ቤት አጡ። ምን ላድርግ? ለጊዜው እዚህ ነገ ይቀመጡ እንስተላት ይቀመጡ፣ አልብራታ ሊቀመጡ ነው አንቺሽ የምታውቂው እስኪ ጥገኝነትና ማጣትን ምን እንደመሳሳያችው በዛው ያው እንተን በሳጫውና ምን እያለች እሽቀመጧለቻት ማለት ነው። ነገር ግን ከብሌን እናት አሁንም ያደረገቻት መልሳ እንደምታስመጣት ሁሉ ያወጣችውን ወጭ ሁሉ እንደምታስመልሳት የዛተችባት ነበር ማለት ነው። እንግዲህ የብሌን እናት በኋላ የሚመጣበትን ጉዳይ አላየችም። አሁን መብለጭ ደጫን ነው ያየችው ማለት ነው። የጽናት አባት ራሱ እንዴት እንደስታይገለሽ እያላት ነበር። ነገር ግን እና ጽናትን በገንዘብ ቀይራቸዋለች ማለት ነው። ነገር ግን እሷ ብትቀይርም ገንዘብ አላቂ ነው፣ ነገ ያልጋል። ብሌን ጓደኛዋን አልከደቻትም ማለት ነው። እንደዙ እንዳለች ከተብብሯ ጋር እንዳለች ና በክፉም በደጉ አጠገቧና ማለት ነው። እንግዲህ ራሄል ቢሮ መታ ባቢ መጥቶ አባቴ እሳ ሲላት አልመጣም እያለችው ነበር እና መጠጥ ቤት የሚጠጣበት ሄዱ። ቸካርጎ የሆነ ዝ ቦታ የሚለው ቸካርጎ ታጣሁ በኋላ በጣም ነበር ውስጡ የተሰበረው። ያው እንግዲህ አባት ነው አባትና እናት ላይመቱን ይችላሉ፣ ሊመቱን ይችላሉ ይቆጡን። ነገር ግን ደግሞ ያው አባትና እናታቸው እና እንጀታችን አይችልም፣ እነሱም በኛ ላይ አይችሉም ማለት ነው። እና በጣም ቢሆኑ ባቢ ግን ለአባት በጣም ተጨንቋል ማለት ነው። የቤት እንዲሄድ ቤት ሲያጠው በጣም መጥፎ ነገር አእምሮ እያለበት በጣም ተጨናንቋል ማለት ነው። እንግዲህ አምሽተው የብሌንነትና የጽናት አባት እየጠበቋቸው እያለ ምን ሆነ ነው ብሎ በጣም የተጨነቀ ነበር። እንግዲህ የጽናት አባት ደግሞ እየተንቀሳቀሰ ነው፣ ከበሽታው እያጋገመ ነው ማለት ራሱ እየተንቀሳቀሰ ነው። እንግዲህ ጽናት ቤት ከተመልሳ ቤት አታስትመጣ ቤት እንዳጣችና ውድ እንደሆነ እየነገረችው ነበር። ግን እንዳትጨነቅ እንዳትጨነቅ እያለችው ሁሉን ነገር አስተካክላለሁ እያለችው ነበር። እንዲሁም ደግሞ ድርጅታቸው መመለስ እንደሚችሉ እሱ ከተሻለው እየነገራን ነበር። ድርጅቱ እንኳ ይመለስ ምንድን ነው የምናስመስል እንኳ እርሳው እያለችው ነበር ማለት ነው። ከዚያም በኋላ እንግዲህ ባቢ ፍለጋ በወጣበት ሰዓት ምንም የባቢ አባት አይቻው አይተነዋል የሚል ሰው የለም ማለት ነው። ከቃስ ከማስ ይፈሉ አይተነዋል የለም ማለት ነው። እንግዲህ የት እንደገባ አይታወቅም። በጣም ተጨንቋል። ጽኑ እንግዲህ ከባቢ ጋር ሆና መጨረሻዋን እየተከታተለች ትገኛለች። ግን አሁን የጽናት ማነው የባቢ አባት የት እንደገባ ድንገት እንደተሰወረ ራሄል የሆነ ሆኖ ወጥመድ ውስጥ በጣም አጥምዳው ካልሆነ በስተቀር በጣም አስቸጋሪ ነገር ነው። እሷ እንግዲህ ራሄል ያው ጽናትና ባቢ እንዲለያዩ ነበር ያቀደችው፣ ግን አይለያዩም። በዝኩነትም እውነተኛ ጓደኝነት ያላቸው ጥግ ሰጥግ የሚሄዱ ናቸው። ሰው በችግሩም ጊዜ በደስታውም ጊዜ ነው። በእርግጥ ግን ጽናት እና ባቢ የሚለያዩ አይደሉም። እሷ ግን እንግዲህ ያሰራችው የለም። ቤክ ላይ መጣጣቸው ነው። የጽናትም እናት እንደውም ይቅርታ እየጠየቀች ነበር። አስከፋችሁ። እኔም የብሌና ባክ ከመተ በኋላ እንዲህ ያለ ኑሮ ነበር መኖረው። ዝናብ እየጣለ ቤት እንደዚህ ያለ እያለች በጣም ውስጧን የውስጧን ችግር እየነገረች ነበርና፣ እንግዲህ ተቀመጡ ተፈልጋችሁ ድረስ ተቀመጡ ብላ ፈቅዳ እንደች ማለት ነው። ቤት ውስጥ እንግዲህ አብረው እንዲቀመጡ ማለት ነው። ብሌንም እዚህ ሆናለሁ እዚህ ሆናለሁ በአንድ ነገር ተስማማኝ ብላ አስማምታታለሁ። እነሱም ጽናት እዚህ ትሆኑ ብላ ነበርና እሺ ይሁኑ ስትላት እንግዲህ ግዴታ ፊት ምናምን እንዳትነሻቸው እንደ በመጀመሪያ ሁኔ መጥፎ ነገር እንዳትናገሪ ብላ አስጠንቃታለች። ብሌን በጣም የጥጉ የጓደኛ ጥግና በእውነት በጣም ጎበዝ ልጅ ናት ነው እና እንግዲህ እናይቱን አሳመናታለች። ማን ነው ስለነተው መጥፎ ካን እንዳትናገርም እንዳትናገርም እንደገና ደግሞ እንዳታሳይ መጥፎ ፊት እንዳታሳይ ብላ አራት ክብታታል ማለት ነው። ውድ ቤተሰብ ሰብስክራይብ ያለ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ፣ እንደ ጽናት እና እንደ ብሌን ያላት ጓደኛ ላይስጠማ ነው ጓደኛ ነው። በችግር ጊዜ ቦናችሁ ሆኖ አብሽሩ የሚለን ነው። በእውነት በጣም የጓደኛ ጠቅጠቅ በጣም ደስ የሚል ጓደኛነት ጥግ ነው። ብሌን የምታሳየው ማለት ነው በሆነክ እና ከባክ ከመጣላቱ ነገሯ። እንግዲህ ራሄል ደግሞ ለብሌን ሴራ እየጠነሰችላት ነው። ሌላ ሰው የሚያጣራት እና የሚከታተላት ሰው እያረገችበት፣ ግን ብሌን ሀይለኛ ናት፣ አትሸነፋትም።